ሰላምና ጤና በያላችሁበት ይድረሳችሁ ውድ የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን ከእናንተው ከሆነው ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኝተናል። ስለምትከታተሉን፣ ስለምታደምጡን ቆይታችሁ ከእኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ እንደተለመደው ይህ ፕሮግራም ወደ እናንተ የማደርሰው ይሆናል። ስለምትከታተሉ ግን እጅጉን ከልብ አድርጌ አመሰግናችኋለሁ። ቪዲዮዋችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉን በአክብሮት ነው የምንጋብዘው። ከመሸጋገሪያ በኋላ ተመልሰን ስንመጣ ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮቻቸውን ወደ እናንተ እያደረስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ማንቸስተር ዩናይትድ በጥር ወር ቡድኑን በተጫዋቾች ሊያጠናክር ይችላል። ነገር ግን አንድ ወይም ሁለት ተጫዋቾች ኦልድ ትራፎርድን ለቀው እንደሚሄዱ በጣም ግልጽ ነው። በተለይም ጆሹዋ ዘርከዚ ከውድድር ዓመቱ መጀመሪያ ጀምሮ በቂ ድል ባለማግኘቱ እንደሚለቅ እየተነገረ ነው። ጆሹዋ ዘርከዚ እስካሁን ድረስ በምንም አይነት ድርድር ውስጥ በመጀመሪያው አስተላለፍ አልጀመረም፣ ምክንያቱም ቤንጃሚን ሼስኮ እና ማቲያስ ኩኛ ወይም ሜሰን ማውንት እንደ አጥቂ አማራጮች ተጫዋች ሆነውበታል። በዚህ ምክንያትም ተጫዋቹ ለመልቀቅ ፍላጎቱን ግልጽ አድርጓል እና ማንቸስተር ዩናይትድ አረንጓዴ መብራቱን ለመስጠት ዝግጁ የሆነ ይመስላል። በቲቢአር ፉትቦል ዘገባ መሰረትም ማንቸስተር ዩናይትድ የጆሹዋ ዝርክዚን መውጣት በጥሮ ይፈቅዳል ተብሎ ነው የሚታሰበው፣ እናም ሮማ እሱን ለማስፈረም ጠንክሮ እየሰራ እንደሆነ ይገለጻል። ሮማዎች እንግዲህ የኢቫን ፈርጉሰንን የውሰትን ለማቋረጥ ዝግጁ ናቸው፣ ይህም ደግሞ ለሆላንዳዊ ዋጥቂ ወደ ጣሊያን መመለስን በሩን ይከፍትለታል። ሮማዎች አሁን ላይ አይሪሽ የሆነውን ተጫዋች ኤቫን ፈርጉሰንን ወደ ብራይተን ለመመለስ የሚያስችላቸውን ዘዴዎች እየፈለጉ መሆናቸው ተነግሯል። ይህ አዲስ አጥቂ እንዲያመጡም ያስችላቸዋል። እናም ጆሹዋ ዘርክዚ ደግሞ ዋናው ምርጫቸው ነው። ዘርክዚ ሊዘዋወር ነው እናም እሱ ደግሞ ላይ ያለው ፍላጎት በጣም ጠንካራ ነው። በእንግሊዝ ሊቆይ ይችላል። ወደ ጣሊያን የመመለስ አማራጮችም እንዳሉት ከዚህ በፊት ተገልጿል። ነገር ግን በስፔን ፈረንሳይና ጀርመን ውስጥም ቡድኖች ያሉ በእርግጥም የመምረጥ እድሉ ሰፊ ይሆናል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ዩናይትድ ይህ ዝውውርን ይፈቅዳል ተጫዋቹ ያለውን አመለካከትና ቁርጠኝነትንም በጣም ይወዱታል። ነገር ግን የማቲያስ ኩኛ የቤንጃሚን ሸስኮና የብሪያን ኤምቤሞ በክረምቱ የተጫዋቾች የዝውውር መስኮት መምጣት ሲታይ ግን በቡድን ውስጥ ያለው እድል ተራ ወይም በጣም እንዲቀንስም አድርጎታል። ማንቸስተር ዩናይትዶች በሚቀጥለው ክረምት ለዓለም ዋንጫ እንዲሳተፍ ይፈልጋል። የተጫዋችና የሚለቁበት እድልም ሰፊ ሆናል ተብሎ ይታሰባል። ጆሽዋ ዘርክዚ ማንቸስተር ዩናይትድን መልቀቅ ምክንያታዊ ሊሆንለት እንደሚችል በርካቶች ያምናሉ። እናም በጥር ወር አሊያ ደግሞ በሚቀጥለው ክረምት ቋሚ ዝውውርን መፈለጉ አይቀሬ ነው የሚሆነው። ምናልባት በጥር በውሰት ሊለቅ የሚችልበትም እድል ይኖራል ተብሎ እንደሚጠበቅ ነው መረጃዎች እያጋሩ የሚገኙት ቲም ቶክ የተባለው የመረጃ ምንጭ እንዳዘገበው ከሆነ ራፋኤል ሊያዎ ትክክለኛው ፕሮጀክት ከቀረበለት የቀረቡለትን የዝውውር ጥያቄዎች ለመስማት ዝግጁ ይሆናል። አንድ የውስጥ አዋቂ እንደገለጸው ከሆነ ራፋኤል ሊያዎ ሚላንን በጣም ነው የሚወደው፣ ነገር ግን የፕሪሚየር ሊግ በፕሪሚየር ሊጉ ለብዙዎች ግን የላቀ ደረጃ እንደሆነም ያምናል። ትክክለኛው ፕሮጀክት ከመጣለትም ለመስማትም ዝግጁ እንደሆነ ጭምር ነው የሚነገረው። አርሰናል ቼልሲ፣ እና ማንቸስተር ዩናይትድ አጥቂውን የሚፈልጉ ክለቦች ናቸው። ራፋኤል ሊያዎ በውል ውስጥም 150 ሚሊዮን ዩሮ የመልቀቂያ አንቀጽ አለው። ይህ በጣም ትልቅ መጠን ስለሆነ ዘገባው ማንኛውም ክለብ ይህንን ያክል ገንዘብ ለመክፈል ፍቃደኛ የመሆኑ እድል እጅግ በጣም አነስተኛ እንደሆነ ነው የሚገልጸው። ስለዚህም ዝውውሩ እንዲፈጸምም ሚላን በጥያቄያቸው ምክንያታዊ መሆን ይኖርባቸዋል። ራፋኤል ሊያዎ ከኤስቲ ሚላን ጋር እስከ ሰኔ 30 2028 ድረስ የሚያቆየው አዲስ ውልም የፈረመ ሲሆን ይህም ደግሞ ክለቡን በድርድር ወቅትም ጠንካራ አቋም ላይ ያደርገዋል ተብሎ ይጠበቃል። ራፋኤል ሊያው በሶስቱም የፊት መስመር ቦታዎች ላይ መጫወት የሚችል ሁለገባ አይነት ተጫዋች ነው። ሶስቱም የፕሪሚየር ሊግ ክለቦች ወደፊት ተጨማሪ የማጥቃት ጥልቀትን እና ጥራት ያስፈልጋቸዋል እናም ራፋኤል ሊያው ደግሞ ፈጠራን ይጨምርላቸዋል ተብሎ ነው የሚታሰበው ለእንግሊዝ እግር ኳስ የሚስማማ አካላዊ ጥንካሬና ቴክኒካዊ ችሎታ አለው። በ26 ዓመቱ በሙያው ከፍተኛ ደረጃ ላይ የሚገኝ በመሆኑ ወደ ፕሪምየር ሊግ ለመዘዋወርም ይህ ምቹ ጊዜ እንደሆነ ጭምር ነው የሚታመነው። ቼልሲ ለሪያል ማድሪዱ የፈረንሳይ ብሔራዊ ቡድን ተጫዋች ኤድዋርዶ ካማቪንጋ የዝውውር ፍላጎት እንዳለው ተነግሯል። ቸልሲ ተጫዋቹን ለማስፈረም ከ70 ሚሊዮን ዩሮ እስከ 75 ሚሊዮን ዩሮ አካባቢ ሊያቀርብ እንደሚችል ነው የተገለጸው። ምንም እንኳን በሪያል ማድሪድ ውስጥ ሁልጊዜም ቋሚ ተሰላፊ ባይሆንም የሱ ጠንካራ አፈጻጸም አልፎ ተርፎም በቀኝ ክንፍ መጫወት መቻሉ የለንደኑን ክለብም ትልቅ ትኩረት እንደገና ስቧል። ቸልሲ በመሐል ሜዳው ላይ የበለጠ ጥራትና ጥልቀት እንደሚያስፈልገው ይሰማዋል። የ22 ዓመቱ ኤድዋርዶ ካማቪንጋ ከኤንዞ ፈርናንዴዝና ሞይስ ካይሴዶ ጋር በመሆንም የመሀል ሜዳቸውን ሊያጠናክር ይችላል ተብሎ የሚታሰብ ሁለገብ አይነት ተጫዋች ነው። በብዙ ቦታዎች የመጫወት ችሎታው ቨርሳታይልነቱ ለቼልሲ ትልቅ ጥቅም ይሰጠዋል ተብሎ እንደሚታመን ነው መረጃዎች የወጡት። ወጣት በመሆኑ የበለጠ የማደግ አቅም ያለው ሲሆን ትክክለኛ መመሪያ ከተሰጠውና ደግሞ ልምዶችም ከጨመረም ዓለም አቀፍ ደረጃውን የጠበቀ ተጫዋችም ሊሆን እንደሚችል በርካቶች ያምናሉ። ኤድዋርዶ ካማቪንጋ በኖቬምበር 2023 ከሪያል ማድሪድ ጋር አዲስ ውል የፈረመ ሲሆን እስከ ሰኔ 2029 ድረስም የሚያቆየው ሲሆን የዝውውር ክፍያውን በጣም ከፍ ያደርገዋል ተብሎ ነው የሚታሰበው። ቸልሲ ይህንን ውል ማጠናቀቅ ከቻለ ወደፊት ኮኮብ ሊሆን ይችላል። ምንም እንኳን 70 እስከ 75 ሚሊዮን ዩሮ ውድ ሊመስል ቢችልም ተጫዋቹ ግን ኢንቨስትመንቱን የሚያረጋግጥ ጥራት ያለው እንደሆነም ጭምር ነው እየታመነ እንደሚገኝ ዘገባዎቹ እየጠቆሙ የሚገኙት። ቶትንሃም ተከላካይ የሆነው ሚኪ ቫን ደቬን ከፍተኛ ፍላጎት ላለው ተጫዋች ሲሆን በርካታ ክለቦችም ለማስፈረም እየተፎካከሩበት ነው። ይህ ሆላንዳዊ ተከላካይ ለቶትንሃም ሆትስፐርስ አስደናቂም እንግዲህ ፊርማ መሆኑ ወይም ግዢ መሆኑ የተነገረ ሲሆን ሪያል ማድሪድ፣ ባየር ሚኒክ እና ሊቨርፑልን ጨምሮ የበርካታ ታላላቅ ክለቦችንም ትኩረት ጭምር እየሳበ ነው የሚገኘው ሆኖም ግን ቶትንሃም ሆትስፐርስ በኮከቡ ተከላካይ ላይ 100 ሚሊዮን ዩሮ እንደለጠፈበት ነው የተገለጸው። ይህ አስገራሚ ግምት ለተከላካዩ አዲስ የዓለም ሪከርድ ሊያስመዘግብ የሚችል ዋጋ ነው። ስፐርስ ተጫዋቹን ምን ያክል ከፍ አድርገው እንደሚመለከቱት እና በክለብ ውስጥም ቀጣይነት ያለው መሆኑንም ለማሳየት እንደ ዋነኛ መሳሪያም ይነገራል። ክለቡ የ24 ዓመቱን ተጫዋች በስትራቴጂካዊ አስፈላጊ አድርጎ የሚመለከተው ሲሆን ያለ ሪከርድ ሰባሪ ዝውውር ደግሞ እንዲወጣ አይፈቅዱለትም። ተፎካካሪ ክለቦች ትልቅ የአውሮፓ ክለቦች ፍላጎት አላቸው። ሪያል ማድሪድ በቀጣዩ ውደት ደግሞ የተከላካይ መስመሩን ለማጠናከር እንደ ቁልፍ አማራጭ ይመለከተዋል። ሊቨርፑል እና ደግሞ ባየር ሚኒክም ሁኔታውን በቅርበት እየተከታተሉት መሆናቸው በዘገባው ላይ ተረጋግጧል። ቫንደቬን ቶትናምን ከተቀላቀለበት ጊዜ ጀምሮ ከክሪስቲያን ሮሜሮ ጋርም በመከላከል ልብ ውስጥም ጠንካራ አጋርነትን በመፍጠር ለውጥን አምጥቷል የሚል መረጃ ነው የወጣው። በቶማስ ፍራንክ አስተዳደር ስርም ሮልስ ሮይስ የተከላካይ የተባለው ቫን ደቬን ጨዋታውን ከፍ አድርጎም ያደርጋል። ስፐርስ በፕሪምየር ሊጉ በጋራ ሁለተኛው ምርጥ የመከላከል ሪከርድ እንዲኖረው ረድቷል የተባለው ከመከላከል ብቃቱ በተጨማሪ ሚኪ ቫን ደቬን ባልተጠበቀ ሁኔታ የማጥቃት አማራጭ መሆኖ ብቅ ይላል። በሁሉም ውድድሮች በ11 ጨዋታዎች አምስት ግቦችን ማስቆጠሩ ለመሃል ተከላካይ አስደናቂ ስኬት ነው። የሆላንድ ብሔራዊ ቡድን ተጫዋች የሆነው ተከላካዩ ከቶትናም ሆትስፐርስ ጋር ያለው የአሁኑ ውል እስከ 2029 ድረስም የሚያቆየው ሲሆን ክለቡ አዲሱን ለመፈረምም ተስፋ ያደርጋል። ቶትናም ሚኪ ቫንደቬንን ለረጅም ጊዜ ፕሮጀክታቸው ወሳኝ አካል አድርገው ነው የሚመለከቱት እና ፍላጎቱ እያደገ ቢመጣም ኮከብ ተከላካያቸውን ለመሸጥ ግን እንዲፈተኑ እጅግ ከፍተኛ የሆነ የዝውውር ገንዘብ እንዲቀርብላቸው ነው መረጃዎች እየወጡም የሚገኙት። አስተን ቪላ እንግዲህ ከጄደን ሳንቾን በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ በውሰቱ ለማስፈረማቸው ይታወሳል። የ25 ዓመቱ ተጫዋች በኦልትራፎርድ አስቸጋሪ ጊዜያቶችን አሳልፏል። እናም ደግሞ የስራ ሕይወቱንም በመደበኛ ጨዋታ ወደ ትክክለኛው መንገድም ለመመለስ ወደ ዌስትሃም ወይም ወደ ዌስት ሚድ ሚድላንድስ ክለብም በውሰት ለመቀላቀል ወሰኑ ነበር። ሆኖም ግን በዝውውር በእቅዱ መሰረት እየሄደለት አይመስልም። እስካሁን ደስ የተጫወተው 53 ደቂቃዎችን ብቻ ነው። ሳንቾ በአስተን ቪላ መደበኛ የጨዋታ እድልን ለማግኘት ሲታገል ቆይቷል። እናም በሚቀጥሉት ሳምንታት ውስጥ ኡናይ ኤምሪን የበለጠ ዕድል እንዲሰጠው ማሳመን ይችል እንደሆነ የሚታይ ነው። በዚህ ሳምንት ባደረገው ጨዋታ ተቀይሮ ገብቶ ተቀይሮ ሲወጣም ተመልክተነዋል። አስተን ቪላ የውሰት ቆይታውን እስካሁን በሄደበት መንገድ ብስጭት ይኖረዋል። ሆኖም ግን ተጫዋቹን ወደ ማንቸስተር ዩናይትድ መልሶ የመላክ ምንም አይነት አማራጭ የላቸውም። ደሜል የተሰኘው የመረጃ ምንጭ እንደዘገበው ከሆነ ማንቸስተር ዩናይትድ ተጫዋቹን እስከ ውድድር ዘመኑ መጨረሻ ድረስ በዌስት ሚድላንድሱ ክለብም እንዲቆይ የሚያደርግ በውድድር ዘመኑ አጋማሽ ላይ ወደ ክለቡ መመለሱ ለማንቸስተር ዩናይትድ ምቾት የማይሰጥ ሁኔታ ይፈጠር ነበር እና ሙሉን የማይቋረጥ አማራጭ የሌለው አንቀጽ መደራደሩም አሁን ላይ እንደ ታላቅ ብልሃትም እየታየ ነው የሚገኘው። የ25 ዓመቱ ተጫዋች ማንቸስተር ዩናይትድን ሲቀላቀል በዓለም እግር ኳስ ውስጥ ካሉ ምርጥ ወጣት ተሰጥኦዎች አንዱ ተብሎ ይታሰብ ነበር። ሆኖም ግን ወደ እንግሊዝ እግር ኳስ መምጣቱ ለእሱ ግን አልሰራለትም። የ25 ዓመቱ ተጫዋች በፕሪምየር ሊጉ ለመሳካት የሚያስችል ጠንካራ አካላዊ ብቃት እንደጎደለው ታይቷል። እናም በውድድር ዘመኑ መጨረሻም ከእንግሊዝ እግር ኳስ ርቆ መሄድም ያለበት ነው የሚመስለው ከማንቸስተር ዩናይትድ ጋር ያለው ውልም በ2026 ክረምት ላይ ያበቃል። እናም ክለቡ ተጫዋቹን ማስወጣት በመቻሉም ይደሰታል ተብሎ ነው የሚታሰበው ማንቸስተር ዩናይትድ ተጫዋቹን ለማስፈረም ከፍተኛ ገንዘብን እንደከፈለም የምናስታውሰው ጉዳይ ነው። ነገር ግን የሚጠበቀውን ያክል ግን መሆን አልቻለም። ማንቸስተር ዩናይትድ በዝውውሩ ላይ ትልቅ ኪሳራን መቀበል ግድ ሆኖበታል። ነገር ግን ሁሉም ወገኖች በየራሳቸው መንገድ ቢሄዱም የተሻለ እንደሚሆን ነው መረጃዎች በትልቁ እየወጡም የሚገኙት። ፖስት ኮግሉ በኖቲንግሃም ፎረስ ከተባረረ በኋላ ወደ ሌላ የአሰልጣኝነት ሚና ሊመለስ እንደሚችል እየተገለጸ ነው። አንጌ ፖስት ኮግሉ በቅርቡ በኖቲንግሃም ፎረስት ከተባረረ በኋላ ወዲያውኑ ወደ ሴልቲኩ ክለብም የመዛወር ወሬዎችም እየተነሱ ነው። የስኮትላንዱ ክለብ ለብሬንደን ሮጀርስ ጥራት ያለው ምትክ እየፈለገ እንደሆነ የተዘገበ ሲሆን አውስትራሊያዊውን አሰልጣኝ ወደ ክለቡ መመለስም ይፈልጋል ነው እየተባለ የሚገኘው። በፉትቦል ኢንሳይደር ዘገባ መሰረትም ሴልቲክ በቅርቡ ከእሱ ጋር ለመነጋገርም ይጠበቃል። አውስትራሊያዊው በእንግሊዝ ክለብ ውስጥም 39 ቀናት ብቻ ከቆየ በኋላ ከስራው ተባሯል። ፖስት ኮግሉ ከዚህ ቀደም በሴልቲክ በነበረበት ጊዜም ድንቅ ስራን ሰርቷል። በርካታ የሊግ ዋንጫዎችንና የሀገር ውስጥ ትሬብልንም ሶስት ዋንጫዎችንም በአንድ የውድድር ዘመን እንዲያሸንፉ ረድቷቸዋል። ወደ ቀድሞ ክለቡ ለመመለስ በሚለው ሐሳብም እንደሚሰብ መገመቱ ተገቢ ነው። በስኮትላንድ ትልቅ ስኬት ያስመዘገበ ሲሆን፣ ሴልቲክን እንደገና ወደ ስኮትላንድ እግር ኳስ ጫፍም ለመምራት ይፈልጋል። ሮጀርስ በሳምንቱ መጨረሻ ላይ የስራ ማስታወቂያውን አስረክቧል። እናም ሴልቲክ በትክክል መተካት ያስፈልገዋል። ከዓለም ትልልቅ ክለቦች አንደኛው ናቸው። እናም ወዲያውኑ ዋንጫዎችን እንዲያሸንፉም የሚረዳቸውን አሰልጣኝ ነው ማምጣት የሚፈልጉት። አውስትራሊያዊው አሰልጣኝ ክለቡን በደንብ ያውቀዋል። እናም ከተጫዋቾቻቸውም ምርጡን ማውጣትም ይችላሉ። ቀደም ሲልም አሰልጥኗቸዋል እና በፍጥነት ከክለቡ ጋርም ሊላመድ ይችላል። ፖስትኮግሉ በኖቲንግሃም ፎረስት ያልተሳካ ቆይታን ካደረገ በኋላ በከፍተኛ ደረጃ ያለውን ብቃት ለማረጋገጥ ይጓጓል። ባለፈው የውድድር ዘመንም ቶትንሃምን በፕሪምየር ሊጉ ከታችኛው ግማሽ እንዲያጠናቀቅ ማድረጉን ተከትሎ ከስራው ቢባረርም የዩኤፋ ዩሮፓ ሊግን ዋንጫ ግን ማንሳቱ የሚታወስ ነው። በዚህ የውድድር ዘመን ሴልቲክን ወደ ዋንጫው መምራት ይችል እንደሆነ ማየቱ አስደሳች ያደርገዋል። የስኮትላንዱ ክለብ በአሁኑ ወቅትም በሊጉ በሁለተኛው ደረጃ ላይ የሚገኝ ሲሆን ከመሪው ሀርት ስም በስድስት ነጥቦች ርቆ ነው የሚገኘው። በሚቀጥሉት ሳምንታት ውስጥም መልሶ ለማነሳሳትም ተስፋ ያደርጋሉ ተብሎ እንደሚጠበቅ ነው። መረጃዎች በትልቁ እየተጋሩ የሚገኙት ሊቨርፑል በጥር የዝውውር መስኮት ሲከፈት ቡድኑን እንዲያጠናከር ድጋፍ ይደረግለታል እየተባለ ይገኛል። በክረምቱ የዝውውር መስኮት ወቅት በጣም ንቁ የነበሩ ሲሆን፣ በርካታ ተጫዋቾችንም አስፈርመዋል። ይሁን እንጂ የውድድር ዘመኑ በአማካይ ደረጃን የጀመሩት አሁን ጊዜም በሊጉ የደረጃ ሰንጠረዥ ሰባተኛ ደረጃ ላይ ነው የሚገኙት። የፕሪሚየር ሊጉን ዋንጫ ለማሳካትም የሚጓጉ ሲሆን ቡድኑን ማሻሻልም ይኖርባቸዋል። በተለይ የኋላ መስመራቸው መጥበቅ ይኖርበታል። የሊቨርፑል የኋላ መስመር በተወሰነ መልኩ ደካማ ሆኖ ታይቷል። እናም ኢብራሂማ ኮናቴ በውድድር ዘመኑ መጨረሻ ክለቡን ለቆ ይሄዳል ተብሎ ነው የሚጠበቀው። ኮናቴ ኮንትራቱ የሚጠናቀቅ ነፃ ተጫዋች ሲሆን እስካሁን ድረስም ከክለቡ ጋር ውላላ ሊቨርፑል ለሱ የሚሆን ተገቢ አማራጭም ማግኘት ያስፈልገዋል። በክረምቱ የዝውውር መስኮት ማርክ ጉሂን ያስፈርማሉ ተብሎ ሲጠበቅ የነበረ ቢሆንም ዝውውሩ ግን ሊሳካ አልቻለም። በጥር ወርም ለክሪስታል ፓላስ ኮከብም ተጫዋች ተመልሰው ይሞክሩ እንደሆነ ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። የቀድሞ የኤቨርተን ዋና ስራ አስፈጻሚ ኬት ዊንሰን ለፉትቦል ኢንሳይደር እንደተናገሩት ከሆነ በጥር ወር ከሊቨርፑል አንዳንድ ከባድ እንቅስቃሴዎችም እጠብቃለሁ እና ምናልባትም ባልታሰበበት ሁኔታ ላይ ገንዘብ ያወጣሉ፣ ምክንያቱም አንዳንድ ጉድለቶች እየታዩ ነው። የኋላ መስመራቸውን ማጠናከር ይኖርባቸዋል። በክረምቱ የዝውውር መስኮትም ካደረጉት እንቅስቃሴ በኋላ ሊቨርፑል በተከታታይ አራት ጨዋታዎች ይሸነፋል ብሎ ጥቂት ሰው ብቻ ነበር ይጠብቅ የነበረው። በሳምንቱ አጋማሽ ግን እንዲሁ ሽንፈቶችን ገጥሟቸዋል። በካራቦ ካፕም ሌላ ሽንፈት ገጥሞት ከውድድሩ ውጪ መሆኑ ትላንትና ደግሞ ሌላ ቀውስን አስነስቷል። በቡድን ውስጥ ድክመቶች እንዳሉ ምንም ጥርጥር የለውም። እናም ሊቨርፑል እነዚህን ጉድለቶች መሙላት ይኖርበታል። ጥራት ካለው ማዕከላዊ ተከላካይ በተጨማሪም የክንፍ ተጫዋቾችና የተከላካይ አማካይ ላይ ማለንዋያቸውን ማፍሰስ ይኖርባቸዋል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። አስተን ቪላ በቅርብ ሳምንታት በሜዳውም ሆነ ከሜዳ ውጪ መልካም ጊዜን እያሳለፈ ነው። በተለይም ክለቡ ከመካከለኛው ሜዳው ኮኮብና ከካፕቴኑ ጆ ማጊን ጋር አዲሱን ለመፈራረምም በዋነኝነት ስምምነት ላይ መድረሱ ለደጋፊዎችም ታላቅ የምስራች ይሆናል ተብሎ ነው የሚጠበቀው። እንደ ቲቪ አረ ፉትቦል ዘገባ ከሆነ ጆ መጊን አዲስ የአስተን ቪላ ውል ለመፈረምም በመሰረታዊ ደረጃ ስምምነት ላይ መድረሱ ተረጋግጧል። ይህም ጆ መጊን በቪላ ፓርክ ለተጨማሪ ዓመታት እንደሚቆይም የሚያሳይ ግልጽ ምልክት ነው። ይህ ስምምነት የመጣው ተከላካዩ ማቲ ካሽ አዲስ ውል ከፈረመ በኋላ ነው። ይህ ደግሞ የክለቡ ዋና ዋና ተጫዋቾችን የማስቀጠል ስትራቴጂ ስኬታማ መሆኑን ያሳያል። አሰልጣኝ ኡናይ ኤምሪ ጆ ማኪን ከ2018 ጀምሮ እንግዲህ በዚህ ቡድን ከመጣበት ጊዜ ጀምሮ በሜዳው ላይም የተለያዩ ቦታዎች እየተጠቀሙበት ሲሆን የውሉ መረጋገጥም በአሰልጣኙ ዘንድ ያለውን ከፍተኛ እምነትም የሚያሳይ ጉዳይ ነው። የቴክኒክ ዳይሬክተሩ ሮበርቶ ኦላቤ ወደ ክለቡ እንደመጡ በፍጥነት ስራቸውን መጀመራቸው በአሰልጣኝ ኡናይ ኤምሪ እና በእሳቸው መካከል ያለውን ጠንካራ ግንኙነትም ያሳያል ተብሏል። የማቲካሽ ውል ተጠናቆ ስምምነት ላይ መድረሱ ደግሞ የውስጥ አዋቂዎችን አረጋግጠዋል። ክለቡ በአሁኑ ወቅት ከሌሎች ተጫዋቾች ማለትም ከሞርጋን ሮጀርስ እና ዩሪ ቴሌማንስ ጋርም በውል ድርድር ላይ ቢሆንም የነሱ ውይይቶች ግን ገና እየገፉ አይደለም። አስተን ቪላ የውድድር አመቱን በአስቸጋሪ ሁኔታ ከጀመረ በኋላ በፕሪሚየር ሊጉ ተከታታይ ሶስት ድሎችን በማስመዝገብም መነቃቃት አሳይቷል። የጆማጊን ውልን ማረጋገጥ ደግሞ ከሜዳ ውጪ ያለውን አውንታዊ ድባብም በማጠናከር ለቀጣይ የዝውውር መስኮት ወይም ጃንዋሪ ላይ ሲከፈትም ዝግጅት ለማድረግ ያስችላቸዋል ተብሎ እንደሚጠበቅ ነው መረጃዎች እየወጡም የሚገኙት። የሊቨርፑል ተጫዋች የሆነው ሃርቪ ኤሊዮት በአስተን ቪላ ያለው የውሰት ቆይታ ሲጠብቀው የነበረውን ያክል ለውጥ ሊያመጣለት አልቻለም። ይህ ደግሞ ተጫዋቹ ወደ ቀደሞ ቡድኑ ሊቨርፑል ሊመለስ ይችላል የሚል ግምት እንዲፈጠር አድርጓል። የአስተን ቪላው ዋና ሰልጣኝ ኡናይ ኤምሪ ወጣቱ እንግሊዛዊ ኮኮ በልምምድ ላይ ብዙ ሰዓት እንዲያሳልፍና በታክቲክ የበለጠ ዲሲፕሊን እንዲኖረው እየጠየቁት ነው። ሃርቪ ኤሊዮት ጥቂት ጨዋታዎችን ብቻ ያደረገ ሲሆን ባለፉት ተከታታይ ግጥሚያዎችም በተጠባባቂ ወንበር ላይ ተቀምጧል ወይም ያልተሰለፈ ተጫዋች እንደሆነ በደንብ የተመለከትንባቸው አጋጣሚዎች ናቸው ያሉት ኡናይ ኤምሪ በይፋ ድጋፍ ሰጪ ቢመስሉም፣ ወጣቱ ተጫዋች ግን በችሎታው ላይ ብቻ መደገፍ እንዳለበትም አሳስበውታል። የእርሱ አስፈጻጸም በቂ አልነበረም። ለዚህም ነው ባለፉት ጨዋታዎች ላይ ደቂቃዎችን ያላገኘው። ነገር ግን በልምምድ ክፍለ ጊዜ እንደሚያደርገው ሁሉ መስራቱን መቀጠልና በሱ በኩልም የሚጠበቅብንን አፈጻጸምን ማግኘት አለብን ሲሉ ጭምር ነው የተናገሩት። በቪላ አስተላለፍ ውስጥም በአስር ቁጥር ሚና ላይ የሚጫወቱ ሌሎች ተጫዋቾች በአሁኑ ጊዜ በጥሩ አፈጻጸም ላይ እያሳዩ በመሆናቸው ሃርቪ ኤሊዮት ወደ ቋሚነት ለመግባትም እየተቸገረ ያለ ይመስላል። ሀርቪ ኤሊዮት እንግዲህ ከዚህ ቀደም ሊቨርፑል ስኬትና ለእንግሊዝ ከ21 ዓመት በታች ቡድንም የአውሮፓ ሻምፒዮና ስኬት ቁልፍ ሚናን የተጫወተ እንደመሆኑ መጠን ወደ ቪላ ሲዘዋወር በጣም ትልቅ ተስፋ ተጥሎበት ነበር። የውሰት ውሉ ለአንድ የውድድር ዘመን የዘለቀና ምናልባትም ወደ ቋሚ ዝውውር የሚያመራም እንደሆነ የተዘገበው አንዳንድ ዘገባዎች እንደሚጠቁሙት የ35 ሚሊዮን ፓውንድ ግዴታ የመግዛት አንቀጽ ይህም እንግዲህ የሚታየው ሃርቪ ኤሊዮት አስር ግጥሚያዎችን ካደረገ ብቻ ነው። እስካሁን ግን ያደረገው አምስት ጨዋታዎችን ብቻ ነው። ምንም እንኳን የሱ አቅም ከፍተኛ ቢሆንም እና ሊቨርፑል በችሎታው ላይ ያላቸው እምነት ቢኖርም ይህ ጊዜ ግን ለራስ መተማመኑና ለረጅም የወደፊት እጣ ፈንታው ወሳኝ ሊሆን ይችላል። ሃርቪ ኤሊዮት ችሎታውን ከስራ ስነ ምግባርና ከትዕግስት ጋርም ካጣመረ ዝውውሩ ወደፊት ሊገፋው ይችላል። ካልሆነ ግን በአስተን ቪላ አስቸጋሪ ጊዜ እንደሚገጥመው ምልክቶች እየታዩ እንዳለ ነው መረጃዎች በትልቁ እያሳዩን የሚገኙት። የዌስትሃም ዩናይትድ አማካይ ሉካስ ፓኩዌታ በሚቀጥሉት ወራት ክለቡን ለቆ መሄድ እንደሚፈልግ ተዘግቧል። የ28 ዓመቱ ብራዚላዊ ከዚህ ቀደም ከለንደኑ ክለብ ጋርም በተያዘ የዝውውር ወሬዎች ሲነሱበት ቆይተዋል። እንደ ዘገባዎች ከሆነ ግን ደቡብ አሜሪካዊው ተጫዋች አዲስ ፈተናን እየፈለገ ነው። ወደ የትኛውም ክለብ እንደሚያቀና እንግዲህ እስካሁን ድረስ የተረጋገጠ ነገር የለም። ዌስት ሃም ዩናይትድ በፕሪምየር ሊጉ በጣም አሳዛኝ ብቃት እያሳዩ ሲሆን፣ ከምርጥ ተጫዋቾቻቸው አንዱን ማጣት ደግሞ ትልቅ ጉዳት ነው። በጥር ወር እንዲሄድ ለመፍቀድ ዝግጁ መሆናቸውን ማጠያቂ ያደርገዋል። መዶሻዎቹ በዚህ የውድድር ዘመን በፕሪምየር ሊጉ መቆየታቸውን ለማረጋገጥ ከፍተኛ ጥረት ያደርጋሉ። ወደ ቻምፒየንስ ሊግ መውረድም ወደ ቻምፒየንሺፕ መውረድም አይፈልጉም። ለመትረፍ ሲሉ ምርጥ ተጫዋቾቻቸውን ለማቆየትም መስራት ይኖርባቸዋል። ብራዚላዊው እስከ ውድድር ዘመኑ መጨረሻ ድረስ ማቆየትም ለእነሱ ትልቁ ተመራጭ ሊሆን ይችላል ተብሎ ነው የሚታሰበው ደቡብ አሜሪካዊ ተጫዋች ለትልቅ ክለብ መጫወት የሚችል መሆኑ አያጣራጥረም። በሙያው በዚህ ደረጃ ላይ ያለ አዲስ ፈተናን ለመውሰድ ይፈልጋል። ማንኛውም ክለብ ወደፊት በመምጣትም የመውጫ መንገድም ይሰጠው እንደሆነ ማየቱ አስደሳች ያደርገባል ተብሎ ነው የሚጠበቀው። ዌስት ሚናይትር ብራዚላዊ እስከ ውድድር ዘመኑ መጨረሻ ድረስ እንዲቆይ ለማግባባትም የሚቻለውን ሁሉ ማድረግ ይኖርበታል። በከፍተኛ ደረጃ መጫወት ባለመቻላቸው ቁልፍ ተጫዋቾቻቸው መሄድ መፈለጋቸው አያስገርምም። ፓኩዌታ በሙያው ከፍተኛ ደረጃ ላይ የሚገኝ ተጫዋች እንደሆነ ጥያቄ የለውም። ለዋንጫዎች ለመታገል ይፈልጋል። ዌስትሃም ግን ያንን መድረክ ሊሰጠው እንዳልቻለ ነው በርካቶች ግምቶቻቸውን እያሰፈሩ የሚገኙት። በሚቀጥሉት ጥቂት ሳምንታት ውስጥ ሁኔታው እንዴት እንደሚዳበር ማየቱ ግን አስደሳች ይሆናል ተብሎ ይጠበቃል። ነገር ግን ሉካስ ፓኩዌታም ከዚህ በላይ በዌስት ሃም ዩናይትድ ቤት መቆየት እንደማይፈልግ ነው እየተገለጸ የሚገኘው። ይህ ተጫዋች በአንድ ወቅት በማንቸስተር ሲቲ ለመፈረምም ስምምነት ላይ ደርሶ እንደነበር እናስታውሳለን። ከተፈጠረበት የ እንግዲህ ከውርርድ ጋር በተያያዘም ምናልባት ቅጣቶች ይጣሉበታል ተብሎ ስለታሰበ ማንቸስተር ሲቲዎች ለማስፈረም ሸሹ እንጂ ይህ ተጫዋች በማንቸስተር ሲቲ ጭምር በትልቁ የሚፈለግ አይነት ተጫዋች እንደነበር የምናስታውሰው ነው። አሁን ላይ ግን ከዌስትሃም ዩናይትድ መልቀቅ እንደሚፈልግና ወደ ሌሎች ክለቦች ለማምራትም ፍላጎቶች እንዳሉ የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ቶተናሃም ሆትስፐርስ የክሪስታል ፓላሱን አጥቂ ዣን ፊሊፕ ማቴታን ለማስፈረም እየተነጋገረ እንደሆነ ዘገባዎች ወጡ። የ28 ዓመቱ ፈረንሳዊ አጥቂ ወራቱ ውስጥ የለንደኑን ክለብ ለቆ ሊሄድ እንደሚችል እየተነገረ ይገኛል። ክሪስታል ፓላስ በክረምቱ የዝውር መስኮት ላይም ተጫዋቹን ማቆየት ችሎ ነበር። ነገር ግን በቅርብ ጊዜ ውስጥ ክለቡን ለቆ ሊወጣ ይችላል ተብሎ ይታሰባል። ከኤግልሶቹ ጋር ወይም ከንስሮቹ ጋር ያለው ውል ደግሞ እስከ 2027 ክረምት ድረስ ነው እና ሙሉን ካላሳደሰ ደግሞ በዚህ የውድድር ዘመን መጨረሻ ላይ ፓላስ ለመሸጥም ጫና ሊገጥመው ይችላል ተብሎ ነው የሚታሰበው። ሆኖም ግን በጥር ወር ለመሸጥ ምንም አይነት ጫና ውስጥ ደግሞ የለባቸውም ተብሎ ነው የሚታሰበው። በውድድር ዘመኑ አጋማሽ ላይ ከምርጥ ተጫዋቾቻቸው አንዱን በመሸጥም ጥሩ የመስራት እድላቸው አደጋ ላይ መጣልም በጣም የማይመስል ነገር ነው የሚሆነው። የዣን ፊሊፕ ማቴታ መውጣት በጥር ወር ላይ የማይመስል ነገር እንደሆነ ዘገባዎች እያሳዩም ይገኛሉ። ፒተር ወርክ በፉትቦል ኢንሳይደር ላይ እንደተናገረው ከሆነ ባለፉት 18 ወራት ውስጥ ለክሪስታል ፓላስ ስኬትም ቁልፍ ነበር። ባለፈው የውድድር ዘመን 46 ጨዋታዎች ላይ ተጫውቶ 17 ጎሎችንም አስቆጥሯል። እናም ያንን ጥሩ ብቃት ደግሞ በዚህ የውድድር ዘመንም ቀጥሏል። ስፐርስ በቅርብ ሳምንታት ውስጥ ወይም ወራትም ውስጥ ከበርካታ አጥቂዎቻቸው ጋር ሲያያዝ ቆይተዋል። ይህ ደግሞ ማጠናከር የሚፈልጉት የቡድኑ ክፍል እንደሆነ የሚታይ ነው። ዣን ፊሊፕ ማትታ ለነሱ ጥሩ ሊሆን ይችላል። ነገር ግን በጠሮር ማንኛውም ዝውውር ሊከሰት እንደሚችል አልሰማሁም። ቶተናም ሌላ ጥራት ያለው አጥቂ እንደሚያስፈልገው ሚስጥር እንዳልሆነ በርካቶች ያምናሉ። ዶሚኒክ ሶላንኬና ሪቻርልሰን በቋሚነት ጎል ማስቆጠር እስካሁን ድረስ አልቻሉም። ዣን ፊሊፕ ማቴታ ደግሞ አስተማማኝ አጥቂ ከሆኑት የፕሪሚየር ሊግ ተጫዋቾች መካከል አንደኛው ነው። በፕሪሚየር ሊጉም ያለውን ጥራት በተደጋጋሚ አሳይቷል። ወዲያውኑ ደግሞ ለውጥ ማምጣት እንደሚችልም ጭምር ያሳየ ተጫዋች ነው። ሆኖም ግን ቶትናም ሆትስፐርስ እንግዲህ እሱን ለማስፈረም ግን እስከ ክረምቱ የተጫዋቾች የዝውውር መስኮት ድረስ መጠበቅ የግድ ይኖርበታል ተብሎ ነው የሚታሰበው። የኮንትራት ሁኔታው ከግምት ውስጥም በማስገባት በ2026 ክረምትም በተመጣጧኛው ጋር ሊገኝ ይችላል ተብሎ ነው የሚታሰበው። ቶትናም እሱን ማስፈረም ይችል እንደሆነ ማየቱ አስደሳች ያደርገዋል። ምክንያቱም ሌሎች የእንግሊዝ ክለቦችም እሱን ለማስፈረም ፍላጎት እንዳላቸው ስለሚነገር ነው። ከነዚህ መካከል ማንቸስተር ዩናይትድ አንደኛው እንደሆነ ይታወቃል። ማንቸስተር ዩናይትድ ይህንን ተጫዋች የማስፈረም ፍላጎት እንዳለው በተደጋጋሚ ሲገለጽ የነበረ መረጃ ነው። አሁንም ቢሆን ከቶትናም ጋር ትልቅ ፉክክር ይጠብቃቸዋል ተብሎ ይታሰባል። ነገር ግን ዩናይትድ እዚህ ተጫዋች ላይ ገፍቶበት ይሄዳል ወይ የሚጠየቅ ጥያቄ ነው። ነገር ግን በቀጣይ የዝውውር መስኮት ግን ጂያን ፊሊፕ ማቴታ ከኒውካስል ዩናይትድ የመልቀቁ እድል በጣም ሰፊ እንደሆነና በተለይ ደግሞ አውሮፓ ቻምፒየንስ ሊግ የሚሳተፉ ክለቦችን መቀላቀል እንደሚፈልግ ደግሞ የሚያሳዩ ሪፖርቶች በተደጋጋሚ እየወጡ ነው የሚገኙት። ቶትንሃም ከማንቸስተር ዩናይትድ የቀድሞ አማካይ የነበረውን እና ኦልትራፎርድን ለቆ ከሄደ ወዲህ በናፖሊ ድንቅ እንቅስቃሴ እያሳየ የሚገኘውን ስኮት ማክቶሜኔን ለማስፈረም እየተመለከተ እንደሆነ ዘገባዎች ያሳያሉ። ነገር ግን ባርሰሎና የስኮት ማክቶሚናይ ፈላጊ እንደሆነ የሚያሳዩ መረጃዎች በትልቁ እየወጡ ነው የሚገኙት። መረጃ የወጣው በቅርብ ጊዜ ቲም ቶክ የተባለው የመረጃ ምንጭ እንዳወጣው መረጃ ከሆነ ስፐርስ የናፖሊውን ኮከብን ለማስፈረም ፍላጎት እንዳላቸው ቢገልጽም ዝውውሩ ግን ቀላል እንደማይሆንላቸውና በአውሮፓ ሌሎች ትልልቅ ክለቦች እንደ ባርሴሎና ሁሉ ይህንን ተጫዋች ማስፈረም የሚፈልጉ ሌሎች ክለቦች እንዳሉ ነው እየተገለጸ የሚገኘው። ቶተንሃም አማካይ ክፍላቸው ውስጥም የበለጠ ጉልበትና ተነሳሽነትን የሚጨምርላቸው ተጫዋች አድርገው ይመለከቱታል፣ ስኮት ማክቶሚናይን። ቶተንሃም ሆትስፐርስ ስኮት ማክቶሚናይን ለማግኘት ብቻውን አይደለም። ኒውካስል ዩናይትድ እና ባርሴሎና ከፍተኛ ፍላጎት እያሳዩበት ነው የሚገኘው። የላሊጋው ግዙፍ ክለብ የሆነው ባርሴሎና በቀጣዩ የውድድር ዓመትም የአማካይ አማራጮቻቸውን ለማጠናከር በሚያደርጉት ጥረትም ይህንን የ28 ዓመት ተጫዋችም በሶስት ተጫዋቾች አጭር ዝርዝር ውስጥ ወይም ደግሞ የዝውር ዝርዝር ውስጥም ሶስት ተጫዋቾችን ይፈልጋሉ። ከነዚያ መካከል አንደኛው ሆኖ ስሙ ተቀምጧል። ስኮት ማክ ቶሚኔ በጥሮር የዝውር እድሉ አናሳ ቢሆንም ሪፖርቱ እንደሚያመለክተው ግን ትክክለኛው ድል ከመጣ ማክ ቶሚኔ ለአዳዲስ ነገሮች ክፍት እንደሆነ ስለተገለጸ በክረምቱ የዝውር መስኮት እድሎች ይኖራሉ ተብሎ ነው የሚጠበቁት በኮከብ አማካያቸው ላይ ያለውን እየጨመረ የመጣውን ፍላጎት የተገነዘበው ናፖሊ በጠሮር ውስጥም የኮንትራት ማራዘሚያ ንግግሮችን በመጀመርም እቅዶች እንዳሏቸውን የተገለጸው የሴሪኤው ሻምፒዮን እስከ 2030 ድረስም ለማቆየት ከፍተኛ ፍላጎት ያለው ሲሆን በአዲሱ ውል ውስጥ ደግሞ ትልቅ የቅጣት ክፍያ ወይም ደግሞ ሪሊስ ክሎዝም እንደሚያካትት ነው የሚጠበቀው። ስኮት ማክቶሚኔ ናፖሊን ከተቀላቀለ ወዲህ እጅግ በጣም ጥሩ ፊርማ እንደሆነም ተመልክተናል። ማክቶሚኔ ናፖሊን ከተቀላቀለ በኋላ የክለቡ ደጋፊዎችም ተወዳጅና ከቡድኑ እጅግ ወጥነት ያለው ተጫዋች መካከልም አንደኛው ሆኖ ብቅ ማለቱ የምናስታውሰው ነው። ስኮትላንዳዊው አማካይ ባለፈው የውድድር ዓመትም በሁሉም ውድድሮች 13 ጎሎችን አስቆጥሯል። ስድስት ደግሞ ለጎል የሆኑ ኳሶችን በማበርከት የቡድን አጋሮች ጎሎችን እንዲያስቆጥርም እድሎችን አበርክቷል። ናፖሊ የሊጉን ዋንጫ እንዲያሸነፍም ቁልፍ ሚናን ተጫውተዋል። በዚህ ደግሞ አስገራሚ ብቃቱ ምክንያትም የሴሪያው ምርጡ ተጫዋች ተብሎም ደግሞ የተሸለመው ይኸው ስኮትላንዳዊ የቀድሞ የማንቸስተር ዩናይትድ ተጫዋች ስኮት ማክቶሚናይ እንደነበር የምናስታውሰው ጉዳይ ነው። በዚህ ብቃቱም ምክንያቱም ለታላቁ የባሎን ዶር ሽልማት 2025 ሽልማትም ታጭቶ 18 ተኛ ደረጃን ይዞ ማጠናቀቁ ደግሞ ላለፈው አመት የውድድር አመቱ በጣም ስኬታማ መሆኑን አሳይ ነው። በአሁኑ ወቅት በሴሪው ጥሩ እንቅስቃሴ ላይ የሚገኘው ናፖሊ እንግዲህ ማክቶሚናይም በጣም ጥሩ እንቅስቃሴን እያሳየ ነው። በናፖሊ በጣም ደስተኛ እንደሆነ እየተገለጸ ይገኛል። ዝውውሮችም ይፈልግ እንደሆነ እስካሁን የተገለጸ አንድም ነገር የለም። ሆኖም ግን ስፐርስ፣ ባርሴሎና ወይም ኒውካስል ዩናይትድ በሚቀጥለው ክረምት ከፍተኛ ጥረትን ሊያደርጉ እንደሚችሉ ይነገራል። ይህም እንደ አውሮፓውያን አቆጣጠር በ2026 ከሚጠበቁት በጣም አስገራሚ የዝውውር ወሬዎችም መካከል አንደኛው ሊሆን እንደሚችልና ትልልቆቹ የአውሮፓ ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴዎችን በትልቁ ሊያደርጉ እንደሚችሉ ግምቶች በትልቁ እየወጡ እንደሚገኙ ነው ዘገባዎች እየወጡ የሚገኙት። በቀጣይ ክረምት ስኮት ማክቶሚኔን ለማስፈረም በርከት ያሉ ክለቦች እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ውድን የተከበራችሁ ቤተሰቦቻችን ይህ ሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ ነው። ስለተከታተላችሁን ስለደመጣችሁን ከልብ አድርገን ነው የምናመሰግነው። ፎድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን አካተን በድጋሚ ተመልሰን የምንገናኘውና ስለደመጣችሁኝ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በነገው ፕሮግራማችን መልሰን እንገናኛለን። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ በአክብሮት እመኛለሁ።